የሁለቱ ታንኮች ጥል። ኢትዮጵያ የሚገባት አስደማሚው ታንክ የጦር ሜዳው ንጉስ ኬ3። የሁለቱ ታንኮች ውጊያና ሽኩቻ የጀመረው አሁን አይደለም፣ ሁለቱ ኮሪያዎች ሲሰነጠቁ እንጂ። ሁለቱ ኮሪያዎች ማለትም ሰሜን ኮሪያ እና ደቡብ ኮሪያ ከአንድ ሀገር ወደ ሁለት ሀገርነት ሲቀየሩ በየራሳቸው መንግስት የሚደነቅ ወታደራዊ ክንድ እያፈረጠሙ ማዶ ለማዶ ለጎሪጥ እየተያዩ ዘልቀዋል። በዘመናት ልዩነት ዓለም ካየቻቸው ድንቅ ታንኮች መካከል ግንባር ቀደሞቹ ታዲያ የሁለቱ ሀገራት ምርቶች ናቸው። ኢትዮጵያ እነዚህን ታንኮች አጥብቃ ትፈልጋቸዋለች። ሰላም የተወደዳችሁ የሰሞነኛ ቤተሰቦች፣ ደቡብ ኮሪያና ሰሜን ኮሪያ ሁለቱም ሀገራት በአቅም የሚቀራረቡ ግን በአሰራር የሚለያዩ አስደናቂ ብቃት ያላቸው ሁለት አስገራሚ ታንኮችን ለዓለም ጀባ ብለዋል። የደቡብ ኮሪያው ኬ ሶስት ተአምራዊ ታንክ ሃይድሮጂንን እንደ ነዳጅ የሚጠቀም በጦር ሜዳ ሲያጓራ አካባቢው የሚንቀጠቀጥና ከፊት ለፊቱ የሚቆሙ የጠላት ተሽከርካሪዎችን እንደ ችቦ የሚያነድ ሲሆን የሰሜን ኮሪያው ቲያንማ ሁለት ደግሞ ከአሰራሩ ጀምሮ በጥልቅ ጥንቃቄ የተሰራና ብቃቱን ዓለም የመሰከረለት ድንቅ ታንክ ነው። እነዚህ ድንቅ መሳሪያዎች ታዲያ ከተዋጊ ብረትነት፣ ከአጥቂ መሳሪያነት ያልፋሉ። ምክንያቱም የዓለምን የብረት ለበስ ትጥቅ ዘርፍ እስከ ወዲያኛው የቀየሩ ድንቅ ተሞክሮዎች ናቸውና፣ ሁለቱም ለኔ ለኔ ይላቸዋል። ታንኮቹን ኢትዮጵያም ከፈላጊዎቿ ተርታ ተሰልፋለች። ታዲያ እኛ በዛሬ ጥንቅናችን የሁለቱን ኮሪያዎች ኬ3 እና ቲያንማ ሁለት ድንቅ ታንኮችን ብቃት አንድ ማንድ በንጽጽር ወደ እናንተ እናደርሳለን። በተጨማሪም ወደ ኢትዮጵያ ሊመጡ የሚችሉበትን መንገድም እንዳሰሳለን። አብራችሁን ቆዩ። የሁለቱ ባላንጣዎች ፍጥጫ ኬ3 ከቲያንማ 2 የደቡብ ኮሪያ የእጅ ሥራ አስደናቂው ኬ3 በደቡብ ኮሪያው ሃዩንዳይ ሮተም ተሰርቶ የዘመኑ ቁንጮ የውጊያ ታንክ መሆን የቻለው ድንቁ ኬ ሶስት ታንክ ለመጀመሪያ ጊዜ የተገለጠው በ2025 ሲሆን በዓለም የመጀመሪያው ሃይድሮጅን የሚጠቀም ታንክ ነው። ይህ ድንቅ ተዋጊ ታንክ ታዲያ አሁን ዓለም ላይ ካሉ የላቁ የውጊያ ታንኮች ሁሉ ባለው አቅም፣ ዘመናዊ ቴክኖሎጂ፣ የላቀ የአረር ተኩስ አቅም ተወዳዳሪ የሌለው ነው። ኬ3 ዋነኛ የውጊያ ታንክ ሲሆን በውስጡ ሦስት ሰዎችን የመያዝ አቅም ያለው ሲሆን ኮማንደር፣ ተኳሽና ሹፌርን ይይዛል ክብደቱ 55 ቶን ወይም 55ሺህ ኪሎግራም ሲሆን 10.8 ሜትር ርዝመት 3.6 ሜትር ስፋትና 2.4 ሜትር ቁመት አለው። 120 ሚሜ ኤል 55 አፈሙዝ ያለው ሲሆን የተለያዩ ተኳሾችን መተኮስ ይችላል። እንደ ነዳጅ የሚጠቀመው ደግሞ የሃይድሮጅን ጋዝን ስለሆነ እስከ 500 ኪሎ ሜትር ድረስ ያለምንም የነዳጅ ሙሌት እየተዋጋ መዝለቅ ይችላል። እጅግ ዘመናዊ አውቶ ሎደር ሲስተም ያለው ሲሆን በደቂቃ እስከ 30 ዙር መተኮስ የሚያስችል ፋይሪንግሬት አለው። ለየት የሚያደርገው ሌላኛው ነገር 762 ሚሜ ኮክሽያል ማሽን ገን ያለው ሲሆን በተጨማሪም 127 ሚሜ ኬ6 ከባድ ጸረ ሰውና በዝቅተኛ የበረራ ከፍታ የሚበሩ ድሮኖችን ከአየር ወደ ምድር ማውረድ ይችላል። እጅግ ተወዳጅ ያደረገው ሌላኛው ነገር ደግሞ እጅግ ዘመናዊ የሆነ አንቲታንክ ታንክ ጋይድድ ሚሳይል ለረዥም ርቀት ጥቃቶች መተኮስ ይችላል። የላቀ የእሳት መቆጣጠሪያ ያለው ሲሆን በተጨማሪም በቀላሉ ታርጌትን እየተንቀሳቀሰም ቢሆን መለየትና ማጥቃት ይችላል። ሃንት ኪለር የተሰኘ ለየት ያለ ሲስተም የያዘ ሲሆን ይህ ሲስተም ኮማንደሩ አንዴ ለታንኩ ጠላት ብሎ ያስያዘውን ታርጌት ታንኩ በራሱ በመለየት ማጥቃት ይችላል። ንቁ ፕሮቴክሽን ሲስተም ያለው ሲሆን እንደ ሚሳይልና አርፒጂ አይነት ከአየር ላይ የሚመጡበት ጥቃቶችን ባለው ሶፍት ኪልና ሃርድ ኪል ሲስተም ቀድሞ መለየትና ራሱን መጠበቅ ይችላል። የአስደናቂ ታንክ ከመሬት አቀማመጥ ጋር ራሱን እያስተካከለ መጓዝ የሚችል አስፈላጊ ሲሆን ደግሞ ወደ ግራ አሊያም ወደ ቀኝ ማዘንበል የሚችል ነው። በውጊያ ላይ የሚጠቀማቸው ገዳይ መሳሪያዎች የተገጠሙለት ታንኩ በተገጠመለት ኬ ስታም ሁለት ፕሮጀክታይል አማካኝነት የጠላትን ታንክ በፍጥነት በመለየት ወደ አመድነት የመለወጥ አቅም አለው። እስከ 8 ኪሎ ሜትር ርቀት ውስጥ የሚገኝ የጠላት ታንክን የሚመታ መድፍ የሚተኩስ ነው። የሃይድሮጂን ሞተሩን ሀገር በቀሉ ዱሳን ሞተር አምራች ያመረተው ሲሆን ታንኩ እስከ 100 ኪሎ ሜትር በሰዓት የሚወነጨፍ ሲሆን፣ ባልተስተካከለ መንገድ ደግሞ በሰዓት እስከ 70 ኪሎ ሜትር ይጓዛል። ስኖርኬል የተሰኘ ዘመናዊ ሲስተም የተገጠመለት ይህ ታንክ እስከ 4.1 ሜትር ጥልቀት ያለው ውሃ ውስጥ ገብቶ መጓዝ ይችላል። ከሌሎች ታንኮች ጋር አሁናዊ መረጃ መለዋወጥ የሚችል ሲሆን ዓለም ላይ ካሉ ውድ ታንኮች መካከል ዋነኛው ነው። በዚህም 10 ሚሊዮን ዶላር ዋጋ ወጥቶለታል። የሰሜን ኮሪያው የአውደ ውጊያ ድምቀት ቲያንማ 2 ቀጽል ስሙ ኤም 20 ነው። የተገለጠው ደግሞ በ2020 ሲሆን 50 ቶን የሚመዝ ነው። ይሄ ድንቅ ስመጥር ታንክ የሰሜን ኮሪያ ድምቀትና የጦሩ ኩራት ሆኖ ቀጥሏል። ባለ 125 ሚሊ ሜትር አደገኛ ፈሙዝ እና ድንቅ ጸረ ታንክ ሚሳኤል የተገጠመለት አስደናቂ ታንክ። በተጨማሪም ባለ 30 ሚሊ ሜትር ግሪኔድ ላውንቸር እና ወደ ላይ የሚያጠቃ አጥቂ ሮኬት ታጥቆ በተመሳሳይ ጊዜ የተለያዩ ኢላማዎችን ያጠቃል። ቀለል ላለ ጥቃት ደግሞ መለስተኛ አቅም ያለው ተጨማሪ ኤፒኤስ ተተኳሽ ያለው ሲሆን ነዳጅ የሚጠቀም ባለ 1200 የፈረስ ጉርበት ሞተር ተገጥሞለታል። ቲያንማ ሁለት በርቀት ተተኳሾችን የመታጠቅ ልዩ ብቃት ያለው ሲሆን ወደ መነሻው መመለስ ሳይኖርበት በቀላሉ ጥቃቱን መቀጠል ይችላል። በብዛት የተመረተው ይሄ ድንቅ ታንክ ታዲያ ሰሜን ኮሪያ ጠላቶቿን ለማደባየት ብሎም ለማስበርገግ ስትል ያመረተችውና የማይገመት ጥንካሬ የሰጣት ምርት ነው። የሁለቱ የጦር ታንኮች ትንቅንቅ የደቡብ ኮሪያው ተዋጊ K3 የቴክኖሎጂ ልህቀት ማሳያ ሲሆን የሚጠቀመው የሃይድሮጂን ነዳጅ የሰሜን ኮሪያውን ቲያንማ ሁለት ታንክ እንዲያርበደብደው ያደርገዋል። ይሄ ማለት በሞተርና በነዳጅ አጠቃቀም በኩል K3 የላቀ ነው ማለት ነው። በተጨማሪም የK3 APS እና የመተኮሻ ሲስተም ከቲያንማ ጋር ሲነጻጸር በእጅጉ የሚበልጥና የኔትወርክና የመገናኛ ሲስተሙም የሚልቅ ነው። ምክንያቱም የሰሜን ኮሪያ ቲያንማ የሚጠቀመው የመገናኛ ሲስተም ሙሉ በሙሉ ዲጂታል አይደለም። በሚሳይል ትጥቅ በኩል ደግሞ የተወሰኑ የመቆጣጠሪያ ችግሮች ቢኖሩበትም የቲያንማ ሁለትን የሚያክል ድንቅ የሚሳይል ትጥቅ የለውም ኬ ሶስት። በዋጋ ደረጃ ደግሞ የደቡብ ኮሪያው ታንክ የዓለም ገበያ ላይ እስከ 10 ሚሊየን ዶላር የሚገመት ሲሆን የሰሜን ኮሪያው ደግሞ በዋጋ በእጅጉ ዝቅ ያለ ሲሆን ከ3 እስከ 5 ሚሊየን ዶላር ዋጋ አለው። የአንድ ለአንድ ውጊያ ቢገጥሙ ደግሞ በድንቅ የማነጣጠርና የፍጹም ኢላማ መምታት ዘርፍ ኬ ኬሶስት ሙሉ በሙሉ የሚያሸንፍ ሲሆን፣ በጥንካሬ ዘርፍ ደግሞ የትም ቢወጣ ቢወርድ እንደ ቲያንማ የሚሆን ምንም አይነት ተዋጊ ታንክ የለም። ከታንኮቹ ጀርባ ያሉ የሁለቱ ኮሪያዎች ድንቅ ብረቶች የደቡብ ኮሪያ መመኪያዎች የልህቀት ማሳያ ቴክኖሎጂዎች። የደቡብ ኮሪያ ወታደራዊ አቋም ከጊዜ ወደ ጊዜ እየጨመረ የመጣ ሲሆን በጠቅላላ በአመት ከሀምሳ ቢሊዮን በላይ በጀትና የአሜሪካ የማያቋርጥ ድጋፍ አላት። እንደ ኬ2 ብላክ ፓንተር ያሉ ድንቅ ታንኮችን ቀደም ብላ እየገለጠች ሲሆን ይሄ ታንክ ዋጋው እስከ 85 ሚሊዮን ዶላር ይደርሳል። በተጨማሪም ጦሯ እንደ ኬ9 ቱንደር ባለ 155 ሚሜ ታንክ እና እንደ ሃይኑሞ ሚሳይሎችን የታጠቀ ነው። እነዚህ ድንቅ መሳሪያዎች ደግሞ የሰሜን ኮሪያን ድብቅ ዋሻዎች ለመደርመስ ብቁ ናቸው። በአየር መከላከያ ሲስተም በኩል ደግሞ እንደ ኬኤምኤስኤኤም እና ባህሩንም ሰማዩንም የሚቆጣጠረው አይጊስ ሚሳይል ባለቤት ናት። ከቅርብ ጊዜ በፊት ሙሉ ብረት ለበስ ተሽከርካሪዎቿ በሙሉ የተለመደውን ነዳጅ ይጠቀሙ የነበረ ሲሆን ከቅርብ ጊዜ ወዲህ በሚደንቅ መልኩ የሃይድሮጂን ኃይልን መጠቀም ጀምረዋል። የቅርብ ጊዜ የደቡብ ኮሪያ የልዕቀት እርምጃ ደግሞ የማይገመት መገዳደርን ሰሜን ኮሪያ ላይ እንድታሳይ አድርጓታል። ወደር አልባዎቹ የሰሜን ኮሪያ ትጥቆች። ዓለም አሁንም የሚገረምበት አንድ ነገር ሰሜን ኮሪያ በአስር 10 ቢሊዮን ዶላር እንዴት ያንን ሁሉ የሚገራርም መሳሪያ ማምረት ቻለች በዚህ ከደቡብ ኮሪያ ጋር ሲነጻጸር እዚህ ግባ በማይባል በጀት እንዴት ያንን ሁሉ ሚሳይል ማውጣት ቻለች የሚለው፣ ኪም የማይገመት ሰው ነው። አሁን ሰሜን ኮሪያ በጠቅላላ አደገኞቹን ቲ 62 ና ቲያንማ ሁለትን ጨምሮ ከ4000 በላይ ታንኮች፣ ባለ 600 ሚሜ አደገኛ ኬኤን 25 ሮኬቶች፣ የሚደናንቁ የኒውክለር አረሮችና ደቡብ ኮሪያን በደቂቃዎች አመድ ማድረግ የሚችሉ ድንቅ መሳሪያዎችን የታጠቀች ሀገር ናት። በቅርቡ እንኳን ኒውዮርክን ሊያጠቃ የሚችል ዋሶንግ 18 የተሰኘ ድንቅ አህጉር አቋራጭ ሚሳይል ይፋ አድርጋ ነበር። ከዚህ በተጨማሪ ሄይል ሁለት የኒውክለር ድሮን፣ ድንቅ ሰርጓጅ መርከቦች፣ ራዲዮ አክቲቭ ሱናሚ እና የማይገመቱ ድንቅ አጥቂዎችን ታጥቃለች። ኢትዮጵያ የትኛውን ልትታጠቅ ትችላለች? ኢትዮጵያ አሁን በቀጠናው እየገጠሟት በሚገኙ ውጥረቶችና ትንኮሳዎች ወታደራዊ በጀቷን ከፍ እያደረገች ብሎም አዳዲስ ትጥቆችን ለመታጠቅ ለግዢ እያመረተች ነው። ታዲያ ከምትፈልጋቸው መሳሪያዎች መካከል ደግሞ ታንክ በልዩነት ይጠቀሳል። ኤርትራ ከግብጽ ብሎም ከሶማሊያ ጥቃት ቢቃጣባት አሁን የታጠቀቻቸው የቀደምት የሶቪየት ቲ 72 ታንኮች ብቁ አይደሉም። አዳዲስ ታንኮችን መታጠቅ ብረት ለበስ ክፍለ ጦሯን ማዘመንና አቅሟን ማጎልበት አለባት። ለዚህ ደግሞ ከቱርክና ከቻይና ጋር እየሰራች ሲሆን በታንክ በኩል ፊቷን ወደ ሁለቱ ኮሪያዎች ማዞሯ አይቀርም። የደቡብ ኮሪያው ኬ 3 የኢትዮጵያ ህልም። ይህ ድንቅ ታንክ ወደ ኢትዮጵያ ጦር ቢገባ በማይገመት መልኩ ወታደራዊ ጥንካሬያችን ከፍ ይላል። ምክንያቱም ደግሞ አደገኛ 120 ሚሊሜትር አፈሙዝ ያለው ብሎም 500 ኪሎ ሜትሮችን በአንድ የሃይድሮጂን ጋዝ ሙሌት የሚዋጋ አደገኛ መሳሪያ በመሆኑ ነው። በእርግጥ በዋጋ ደረጃ አሁን 10 ሚሊየን ዶላር አውጥቶ መግዛት የሚመከር ባይሆንም የሚጠቀመውን ሃይድሮጂን በሀገር ውስጥ ማምረት ስለሚቻል ግን ለኢትዮጵያ በሌላ መንገድ አዋጭ ነው። በሌላ መልኩ ደግሞ ኢትዮጵያ ይህንን ያክል በጀት ሳታወጣ ከደቡብ ኮሪያ ጋር ባላት ዘመናት ያስቆጠረ ዲፕሎማሲ ልትታጠቀው ትችላለች። የሰሜን ኮሪያው ኃይል የተሻለው የኢትዮጵያ ምርጫ። ዋጋው እጅግ በጣም ተመጣጣኝ በመሆኑ ለኢትዮጵያ የተሻለው ምርጫ ይሄ የሰሜን ኮሪያ ብረት ነው። ዋጋው ከ3 እስከ 5 ሚሊዮን ዶላር ሲሆን በተመሳሳይ መልኩ ባለ 125 ሚሊ ሜትር አፈሙዝ አለው። ኢትዮጵያ ካሏት የሶቪየት ታንኮች ጋር በእጅጉ የሚመሳሰል ሲሆን ለጥገና እና ለአጠቃቀም ምቹ በመሆኑ የኢትዮጵያ ጦር ተጨማሪ አድቫንቴጅ ያገኛል። ከዚህ ቀደም ሰሜን ኮሪያ ለተለያዩ ሀገራት እንዳደረገችው በብድር መሳሪያውን ለኢትዮጵያ የምትሰጥበት እድልም አለ። የተወደዳቸው የሰሞነኛ ቤተሰቦች፣ እነዚህ ታንኮች በአንድም በሌላም መልኩ የዓለምን የብረት ለበስ መሳሪያዎች ቴክኖሎጂ በተለያየ ጊዜ ተገኝተው ከፍ አድርገውታል። እኛ ደግሞ ለእናንተ በሚሆን መልኩ ወደ እናንተ አድርሰናቸዋል። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም